ሐረግ ድራማ ክፍል ዘጠና ስድስት ለቋል ማለት ነው። ጽዮን እንግዲህ እነ ኤፍራታ ቤት ሄዳለች ማለት፣ ያፌት ወንድሟ ቤት የድሮ የነሱ ቤት ነው እንግዲህ። ጽዮን ሄደችው። እንዴት? ለምን ሄደች ጽዮን? ኤፍራታ እንግዲህ በጥርጣሬ እንደታመመች ነግራት ነበረ። ጭራሽ አልጠረጠረችም ነበር እርጉዝ መሆኗን፣ ሌላ ህመም ነው ብላንጅ በውስጧ ያሰበችው እርግዝና መሆኑን በጭራሽ አልጠረጠረችም ነበር። ነገር ግን ለጽዮን አንዳንድ የሚያማትን ምልክቶች ስትነግራት፣ ጽዮን ግን እርጉዝ እንደሆነች ለኤፍራታ ነግራታለች ማለት ነው። የእርግዝና ምልክት ነው፣ ህክምና መሄድ አለብን ብላታለች ማለት ነው። እና ህክምና ቦታ ሄዳለች። የፍራታ ጽዮን የእርግዝና ምልክት እንደሆነ ስትነግራት እንዳያችዋት በደስታ ፍንድቅ ፍንድቅድቅ ብላለች። ማርገዟን ተፈልገዋለች ማለት ነው። ስለተሰመረ እኔ እንደውም እርጉዝ እንደሆነች ስታቅ የምትደነግጥ የምትከፋ ተስፋ የምትቆርጥ ነበር የመሰለኝ ነገር ግን ኤፍራታን በጣም ነበር ያስደሰታት። ኤፍራታን ደስታ ስታይ ጽዮን ደግሞ ምንድነው ነው ሚያስደስትሽ ለምን ስትላት፣ ጽዮንን በትንሹም ቢሆን ጠርጥራለች። ልጁ የናታን ነው ወይ የሚል ቃል ከንደበቷ ሲወጣ ሰምታችኋል። ና ኤፍራታ እንግዲህ እርጉዝ እንደሆነች ስታቅ በጣም ነው ደስ የሚላት ብዬ አስባለሁ። ነገር ግን ችግሩ ናታን አምኖ ይቀበላል ወይ የሚለው ነገር ነው ትንሽ ግራ የሚያጋባው። አሁን ከዲያራ ጋር የጀመረው ነገር ሳይድ ኢፌክት ሊያመጣበት ይችላል። ነገር ግን ኤፍራታ ና ናታን ደግሞ አብረው እንዲቀጥሉ የሚያደርጋቸው ትልቅ ነገር ነው ብዬ ነው የማስበው። ናታን ይሄን ነገር ካመነ። ምክንያቱም ከናታን ጋር ይሄ ነገር የተፈጠረው የሆነ ነገር መጠጥቶ ወደቤት ወደ ቤት ከገባ በኋላ ከዛ በኋላ ነበር አብረው ያደረች። ከዛ ወዲያውን ወጥታ ያፌት ነው ያገባቸው። ኤፍራታ ማለት ነው። ስለዚህ ልጁ ሙሉ በሙሉ የናታን ነው። ነገር ግን ጽዮን ይህን ነገር ስታይ ከያፌት ጋር የሆነ ነገር ጀምራችኋል ወይ አብራችሁ ማደር ጀምራችኋል ወይ ስትላት ይህን ነገር በሌላ ቀን እነግርሻለሁ እያለቻት ነበር። ነገር ግን የሆነ ቀን ተሸክሞ እንግዲህ ወደ ፎቅ ወስዷት ነበር። ከዛ በኋላ ምን እንደተፈጠረ ባና ቅም እንግዲህ ልጁ ከያፌት ጋር ምንም አይነት ግንኙነት ከሌላት ያፌትም ሊያምን አይችልም። ሶ ልጁ የናሳን እንደሆነ ልትነግረው ትችላለች፣ ወይም የማን ነው ብሎ በጥያቄ ያፋጥታታል። ነገር ግን ከዛ በፊት ነበረ ጽዮን ለመሄድ ወደ ኤፍራታ የደወለችላት ሶ ጽዮን ቤት ሄደችው። ለምን ይመስላቸዋል? ያፌት ጽዮን ሲያት መችም በጣም ደስ እንደሚለው ተስፋ አድርጋለሁ። ምክንያቱም ጽዮንን በጣም የሚወዳት ተቶናል፣ ማንም እንዲነካበት አይፈልግም። ስለዚህ ከኤፍራታ ጋር ጽዮን ሲያት ደስ የሚለው ነው የሚመስለኝ እንጂ የሚከፋው አይመስለኝም። ግን ደግሞ ጽዮን ዛ ቤት መሄዷ ሌላ ችግርም አለው። አቤል ዛ ቤት ይመጣል፣ አንዳንዴ ሰው ሊያገኛት ስለሚችል ሌላ ችግር ይፈጠራል ብዬ አስባለሁ። እንግዲህ ኤፍራታና ጽዮን ወደፊት እሷም ከቢንያም ጋር ሆና ኤፍራታም ከናታን ጋር ሆነው እዛ ቤት እንደሚኖሩ እየተመካከሉ ነበር። የእውነት ተሳግቶላቸው እዛ ቤት ይኖሩበታል ወይስ ደግሞ ሁሉም ነገር ተበለሻሽቶ ተበታት ነው ይቀራሉ? ይህ ለእናንተ ትቸዋለው። በሌላ በኩል ቢንያምና ናታን ናቸው እንግዲህ ቢንያም ናታንን ጥምድ አድርጎ ይዞታል። ሊያናግረውም አይፈልግም፣ ሊያወራውም አይፈልግም። የእናንተን ቤተሰብስም መስማት አልፈልግም እያለ ነበረ ማለት ነው። ነገር ግን ቢኒያም አሁንም ቢሆን ጽዮንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ምክንያቱ የስልኩ ስክሪን እንኳን ጽዮናት ማለት ነው። ይህን ያዩት ዳግምና ገነት በጣም ነበር የተደናገጡት። ናታንም እንግዲህ ወደ ቤት መጥቶ ነበር ገነትን ሊጠይቃት። እባክህ አስረዳ፣ ላስረዳ እፈልጋለው። አንተ ከጎኔ ከሌለህ ምንም ነገር ሊሳካልኝ አይችልም። ስለዚህ እንድታግዘኝ እፈልጋለው ሁሉንም ነገር ሳትሰማ አትፍረድብኝ እባክ፣ ላስረዳህ እያለው ነበር ቢንያም። ነገር ግን ቢንያም ማዳመጥ መስማትም አልፈለገም። ሶ ገነት እንግዲህ ለምናው ነበር ቢንያም እባክ ቢኒ፣ አዳምጠው ናታንን፣ እውነት አለው የእሱም የራሱ የሆነ እውነት አለው እባክ ስትለው እንግዲህ በመጨረሻም ሊያዳምጠው ዝግጁ ሆነው ወደ ውጭ ሄደዋል ማለት ነው። ሶ ናታን ለቢንያም ምን ሊነግረው ይችላል? ሁሉን ነገር አፈራርጦ ይነግረዋል ወይስ ደግሞ በከፊል ነግሮት፣ ቢንያም አሁንም ቢሆን ናታንን እንዳኮርፈው ይቀጥላል። ናታን ሁሉንም ነገር ሊነግረው ይመስለኛል። ወደ ውጭ ወሰደው ሰው። ናታን ሁሉንም ነገር ከነገረው በአንድ ላይ ይጋፈጣሉ ማለት ነው ችግሮቻቸውን። ምክንያቱም ቢንያምም ያፌትን ማሳደር ነው ናታንም፣ ያፌትን ማሳደር ነው ስራቸው ሰው። ለሁለት ሆነው እንግዲህ ያፌትን ድራሹን ሊያጠፉት ይችላሉ ብዬ አስባለሁ አሁን ላይ። በሌላ በኩል ገንዬ እንግዲህ ማውራት ጀምራለች፣ ወደ ራሷ ተመልሳለች፣ እየተሻላት ነው። ይሄ ለዳግም ትልቅ ደስታ ነው። እሷም ቢሆን ደስ ብሏታል እንደዚህ በመሆኗ ሶ የገነት እንደዚህ ማውራት እኔ በጣም ደስ ብሎኛል። እንግዲህ ኤፍራታም አንድ ቀን ወደ ቤታቸው እንደምትሄድ ዳጊ እየነገራት ነበረ። በእርግጠኝነት ኤፍራታም ወደ ገነት ቤት መሄዷ አይቀርም በተለይ አሁን እርግዝና ሲፈጠር ሰው በጣም ደስ የሚል ነገር ይኖራል ብዬ አስባለሁ። ወደፊት ገነት ስለዳነች እኔ በጣም ነው ደስ ያለኝ። ሌላ ደግሞ ሉሊት ናት። ሉሊት እንግዲህ አለቃዋ ጠርቷት ነበረ። እንግዲህ እኔ ያሰብኩት ሌላ ነገር ሊያደርጓት ነው ብዬ ነበር። ነገር ግን ከሄደች በኋላ ስለ ናታን ያለውን ነገር ጠይቀዋት ነበረ። ያየችውን እና የሰማችሁን የሰበሰበችሁን መረጃ እንድትነግራቸው ነበር የጠሯት። ሌሊት ግን ስለ ናታን ምንም ነገር እንዳልሰማች እንደውም ቤት ውስጥ ሲገባ ሲገባ ማን ነው እንደዚህ ያደረገች እንዴት እያለ በጥያቄ እያፋጠጣት መከራዋን እያየች እንደነበረች ነው እንግዲህ የነገረችው ማለት ነው። ነገር ግን ይሄን ነገር በማድረጓ አሁንም ቢሆን ሌላ ቅጣት እንደሚደርስባት ሁሉንም መረጃ ሰብስባ ካላመጣች፣ አሁንም ቢሆን አንገቷን ቁርጭንም ጥላት እያለ ነው ማለት ነው ያፌት። ልክ እዛ እንደታገቱ ሴቶች ምናልባት እሷንም ሊያግዛት ይችላል ማለት ነው። ሉሊት ግን እስካሁን ድረስ ስለ ናታን ምንም አይነት መረጃ እንዳላገኘችና ቤት እንደማይመጣ ቶልቶሎ መቼ እንደሚወጣ መቼ እንደሚገባም እንደማታቅ ነው የነገረቻቸው ማለት ነው። ሶሉሊት ሉሊት ከባድ ወጥመድ ውስጥ የገባች ይመስለኛል ማለት ነው። በሌላ በኩል እነዛ የታገቱ ሴቶች እዛ እየተገደሉ እያለቁ ነው። ሂዋንም የመውጣት እድሏ በጣም ቀንሷል። ምክንያቱም ተስፋ ቆርጣለች። ብዙ ሴቶች እየተጎደሉ ነው። አንዳንድ ነገር ባደረጉ ቁጥር እነሱም ብቻ ሳይሆን ቤተሰቦቻቸውንና በዙሪያቸው ያሉ ሰዎችንም የያፌት ሰዎች መጉዳት ጀምረዋል። ስለዚህ ሂዋን ለቤተሰቦቿ ለእህቷ፣ ለወንድሞቿ ስትል እሷ ምን ነገር ከማድረግ ትቆጠባለች ብዬ ነው የማስበው። አይኗ እያየ ሰው እየተገደለ እያየች ነው ማለት ነው። ሶስ ህዋን ሁሉም ነገር እንዳሰበችው እየሄድላት አይደለም። ዛሬ ደግሞ ቤዛ አስታውሳት ነበረ፣ ህዋን የት እንደሄደች በታቅም በህልማ መታባት ነበረ። ነበረ። ቤዛ በጣም ጨካኝን ጨካኝ ሰው ነሽ፣ እንዴት ጨከንሽብኝ በዚህ ልክ፣ በእኔ ላይ ለምን ጨከንሽ፣ ሳታይኝ ሳትፈልጊኝ ቀረሽ እያለች እንግዲህ እያቀዣት ነበረ። ስለዚህ ቤዛ ሔዋንን በስንት ዘመኗ አስታውሳታለች ማለት ነው። ልትፈልጋት ትችላለች አትችልም? ምን ሊፈጠር ይችላል? ሌላኛውና ዋነኛው ነገር ናታን ከሚሰራበት መስሪያ ቤት የሆነ ሰው መጥቶ ስለ እሱ ስለ ዲያራ ናት እያወራት ነበረ። የዲያራ እናት እንግዲህ የገንዛ ልጇን መስሪያ ቤት ውስጥ አድርጋ ልክ እንዳለቃና እንደ ስራ ባልደረባ አድርጋ ቤታ እየመጣ እያማካራት ይገኛል ማለት ነው ናታን ከስራ ሲወጣም ሲገባም እንደማያዩት የት እንደሄደም እንዳልሆነ መጀመሪያ ጸባዩ ጥሩ እንደሆነ አሪፍ አሪፍ ስራዎችን እየሰራ እንደነበረና አሁን ግን ጸባዩ ሁሉ እንደተቀየረ ለዲያራ እናት እየነገራት ነበር። እሷ ግን ልጇ እንደሆነ ማንም እንዲያቅባት አልፈለገችም። ዲያራም ወንድሟ እንደሆነ አታውቅም። የስራ ባልደረባ እንደሆነ ነው። ስለዚህ የዲያራ እናት ማለት ከባድ ወንጀልና ብዙ ነገሮችን የምትሰራ ሴት ናት ማለት ነው። አሁን ናታን ከዛ ስራ ሊባረር ይችላል። በደንብ ተከታተሉት እያለች ነበረ። ናታን እዚህ ድርጅት ውስጥ የገባው የእውነት ያፌትን ለመበቀል ነው ወይስ ደግሞ ሌላ ነገር ለማድረግ ነው? በሌላ በኩል ደግሞ በጣም ከባዱ ነገር ሁሉንም ወጥመድ ውስጥ የሚያስገባ ሌላ ሰው የሆነ ቅድና ፕላን አዘጋጅቶ የዲያራ እናት፣ የዲያራ ቤተሰቦች፣ ያፌት ሁሉንም ነገር የሚያቅ ሌላ አካል መጥቷል። ይህን ያደረገው ማን ይመስላችኋል? ይህ ሁሉ ነገር የአፌቴን ስራ እንደሚሰራ የዲያራ እናትን እንግዲህ ማንም አያውቃትም በድምጽ ነው እንጂ ልክ እንደወንድ ሆና ነበር የምታሰራው ስራውን ሰ ማን ሊሆን ይችላል? ይህ ሁሉ ነገር የቤቷን ልጆች በሙሉ ሰብስቦ እዛ ጋር እቅድና ፕላን እያወጣ ያለው የዲያራ ወንድም ወይስ ደግሞ ናታን ከጀርባ ብዙ ነገሮችን እየሰራ ይገኛል? የዲያራ እናትንም የአፌትንም አስይዞ ወደ መሮራቸውን ምክንያቱ ወንጀል ነው የሚሰሩት፣ አደንዛዥ እጽ እነሱ ይሰራሉ፣ ያፌት ደግሞ ሴቶችን እያዘዋወረ ይሰራል ማለት ነው። ሶ ሁሉም ሰዎች ወጥመድ ውስጥ ሊገቡ ይመስለኛል በቀጣይ ክፍል እኔ ሀረግ ድራማ። ከዚህ በኋላ ግን ሊያልቅ ነው መሰለኝ፣ ወደ መጨረሻው ፓርቲ እየደረሰ ይመስለኛል። ምክንያቱም ሉሊትም ሁሉም ነገር የምትሰራው ስራ ተነቅቶባቸዋል። ሰው ምን ሊደረጉ ይችላል? ሁሉም ተሰብስበው ወደ እስር ቤት ይወረወራሉ ወይስ ደግሞ በሌላ መንገድ ሊያመልጡት ይችላሉ? የኤፍራት እርግዝና ምን ይሆን መጨረሻው? አባቱ ተቀባይነት ያገኛል ወይስ ደግሞ ናታን የልጅ አይደለም ብሎ ሪጀክት ያደርጋታል? ቀጣይ ምን ሊፈጠር እንደሚችል እየገመታችሁ እስከዛው ድረስ ባይ ባይ።